ከክልሉ የተወከሉ የፓርላማ አባላት በተወከሉበት አካባቢዎች በመዘዋወር ከወከሏቸው የህብረተሰብ ክፍሎች ጋር ውይይት በማድረግና እየተከናወኑ የሚገኙ የልማት ስራዎችን ጉብኝት ማድረጋቸውን የውይይት መድረኩን የመሩት የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ ገልጸዋል። የተወካዮች ምክር ቤት አባላትና በየምርጫ ክልል ያሉ የክልላችን ምክር ቤት አባላት ጋር በጋራ በየምርጫ ክልላችሁ አጠቃላይ ታች ህዝብ ያለውን ከመራቸው ህዝብ ጋር ውይይት ተደርጎ በተለይ በልማት ስራዎች ላይ በመልካም አስተዳደር ስራዎች ላይ በየደረጃ ባሉ መዋቅሮች በምርጫ ክልልም እንደ ዞንም ግብረመልስ እየተሰጠ ነው። ዛሬ ወደዚህ የደረስነው ዛሬ የመጨረሻው በክልል መካከል የሚኖረውን የማጠቃላያ ፕሮግራም ነው የሚሆነው። ስለዚህ በዚህ መሰረት አጠቃላይ በወረድንባቸው አካባቢዎች ለወረዳም ለዞንም የሚመለከታቸውን ግብረ መልስ ታች እያወረድን የመጣንበት ሁኔታ አለ። ዛሬ አጠቃላይ እንደ ክልል የክልሉ መንግስት ወይም የክልሉ አስፈጻሚ አካላት ውስጥ የሚያከናውናቸው ተግባራት በእናንተ በኩል የተዘጋጁ ሪፖርቶች አጠር ባለ ባለመልኩ ክልሉ የሚወስዳቸው ነገሮች ተለቆ ቀርቦ፣ በዛ ላይ አጭር ውይይት አድርገን በክልል መካከል ላይ ያለውን ማጠቃላይ ለማድረግ መሪ ፕሮግራም የተያዘው። ከመክፈቻው ንግግር በመቀጠል በፓርላማ አባላት የተዘጋጀው ሰነድ የፓርላማ አባላት አስተባባሪ በሆኑት በአቶ ተስፋዬ ባንጉ ቀርቦ ውይይት ተደርጓልም። በሰነዱ ላይ በክልሉ እየተከናወኑ የሚገኙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና የመልካም አስተዳደር ጉዳዮችን የሚዳስሱ አፈጻጸሞች ቀርበዋልም። በሰነዶቹም ዙሪያ ተጨማሪ አስተያየቶችና ጥያቄዎችን በክልሉ አስፈጻሚ አካላት ምላሽ እንዲሰጥባቸው ተነስቷልም። በቀረቡት አፈጻጸሞች ዙሪያ የተስተዋሉትናም የወከሏቸው ሕዝቦች ጥያቄና አስተያየት ናቸው የተባሉ ጉዳዮች ቀርበው በቢሮ ኃላፊዎች ምላሽና ማብራሪያ ተሰጥቶባቸዋልም። በክልል ደረጃ ደግሞ የቴክኒካል ድጋፍና የሚያስፈልጉ እጥረቶች ካሉ ከሚመለከቷቸው አጋር ድርጅቶች እና ከፌዴራል ጋር ተነጋግረን ማስተካከል የምንችልበትን በቀጣይም ደግሞ በንቅናቄም ጭምር በተለይ ሆስፒታሎች አካባቢ ያለውን ከአገልግሎት አሰጣጥም የጽዳት ችግርም ጭምር አይቶ ከማስተካከል አንጻር በንቅናቄ የጀመርናቸው ስራዎች አሉ። በፌዴራል ጤና ሚኒስቴርም አዳዲስ ኢኒሽቲቮች አሉ። የቁልፍ ማነቆ መፍቻ ሲቤፋር የሚባል ኢኒሽቲቭ አለ። እሱን እንደ ክልል ጀምረን ወርዲያ ኦልሬዲ አጠናክረን እንሄዳለን። የጀመርናቸው ኢኒሼቲቭዎች አሉ። በተለይ የመድኃኒት አቅርቦቱን ለማሻሻል ክልላችን ውስጥ ባሉ አጠቃላይ ወረዳዎች ውስጥ በከተማ ማዕከል ላይ ያሉትን ሆስፒታል ጨምሮ የኮሚኒቲ ፋርማሲ ለመክፈት ስራ ጀምረናል። እስካሁን ወደ ዘጠኝ የሚጠጉ ከተሞች ላይ ስራዎች ተጀምሯል። ኦልሬዲ ከፍቶ ህዝብ አገልግሎት ማግኘት ጀምሯል። ቀሪ ወደ ሀያ የሚጠጉ ወረዳ ከተሞች አሉ። እነሱን ደግሞ ከተለያዩ ፓርትነር ጋር በመሆን አንድ ላይ በከተማ አስተዳደሮች ላይ የኮሚኒቲ ፋርማሲ ክፍተር የመድኃኒት አቅርቦት ችግርን በአማራጭ ህዝቡ በቀላል ዋጋ ማግኘት የሚችልበትን ሁኔታ አቅደን እየሰራን ነው። በቀጣይ እርግጠኛ ነኝ ለውጦች ይመጣሉ ብዬ አስባለሁ። ምድያ ቤት ድረስ መጥተው በትልቅ ደረጃ እያገዙ ያሉት እንደዚሁ፣ ምዕራብ ኦሞ ላይም አቶ ሼቱም የሚያደርጉት ሌሎቻችሁ የምታደርጉት ድጋፍ በጣም ትልቅ ነው። ስለዚህ በሁሉም ሴክተሮች፣ በሁሉም አጀንዳዎች፣ በሚፈለጉ በተመረጡ አጀንዳዎች ላይ በዚህ ልክ ከተጋገዝን በጣም ውጤታማ ስራ መስራት እንችላለን የሚል ሀሳብ ስላለኝ ድጋፋችሁ ተጠናክሮ መቀጠል አለበት። ጠንካራና መስተካከል በሚገባቸው ጉዳዮች ዙሪያ ገለጻ ያደረጉት የክልሉ ርዕሰ መስተዳድር ዶክተር እንጂነር ነጋሽ ዋጌሾም የፓርላማ አባላት የህዝብ ድምፅ በመሆን በተሳተፉባቸው መድረኮች በህዝብና በመንግስት የተሰጣቸውን ኃላፊነት ሲወጡ መቆየታቸውን አስረድተዋል። እንደዚሁ አይነት መድረኮች ላይ የአካባቢ የህዝብ ተወካዮች፣ የክልል ምክር ቤት አባላት፣ የዞን ምክር ቤት አባላት የወረዳ ምክር ቤት አባላት ሚና በጣም የጎላ ና። ይሄን በአግባቡ አቅም መጠቀም አለብን፣ ማሳተፍ አለብን እና እኛም ከጊዜ ወደ ጊዜ የእናንተ አቅምም ለእኛም አቅም እየሆነ የምትዋልና በዚህ በጣም ደስተኞች ነን የሚለውን ለማንሳት ነው። የክልሉን የሰላምና ጸጥታ የዴሞክራሲና የመልካም አስተዳደር ጉዳዮችንና በተለያዩ ዘርፎች የተጀመሩ የልማት ስራዎችን ለማሳካት በቁርጠኝነት ሲሰራ መቆየቱን ዶክተር እንጂነር ነጋሽ አስረድተዋል። ለዚህም በየደረጃው የሚገኙ አስፈጻሚ አካላት የህብረተሰብ ተሳትፎና የባለድርሻ አካላት ሚና የላቀ መሆኑን ርዕሰ መስተዳድሩ ገልጸዋል። ዘላቂ ሰላምና ፍትሃዊ የልማት ተጠቃሚነትን ለማረጋገጥ በጋራ በመቀናጀት የፓርላማ አባላትና የአስፈጻሚ አካላት ሊሰሩ እንደሚገባ ያሳሰቡት ዶክተር ኢንጂነር ነጋሽ ዋጌሾም በተለያዩ ዘርፎች የተጀመሩ የልማት ውጥኖች ስኬታማ እንዲሆኑም የህብረተሰቡ ተሳትፎና አጋዥነትን ማጠናከር ይገባል ብለዋልም።